ባለሽ ነገር ደስተኛ ነሽ። የሚገርምሽ ነገር አሉ ከኔ በፊት ጓደኛ ነበርሽ፣ የመጀመሪያሽ የመጀመሪያ ሁላ ኩፉን ጋር አደረገች። አንዳንድ ሰዎች አፈቀርን ብለው የሚያደርጉት ተግባር ግን ፍቅራቸውን የሚገልጽ ሆኖ አይገኝም። ይህ ልጅ ኪያን ለማስቀናት ወይም ፍቅረኛውን ለማስቀናት የሚሄድበት መንገድ እኔ አይ ዶንት ኖው ነው እንዴት ከወንድ ልጅ እንደዚህ አይነት ተግባር የሚጠበቅ ነው ወይ እናንተ? አይታችሁ የምትፈርዱት ይሆናል። መጨረሻ ላይ ቀንጭብ አድርጌ ያስቀምጥላችኋለሁኝ የሚሰራውን ስራ። እኔ በጣም ነው ያሰቀኝ። ኮሜንታተሮች ደግሞ ትኮሜቱት የለ እንዴት! እዩ ተመልከቱ፣ ምን እንደሚባል እኔ በጣም ነው የሚያስቀኝ። የሆነ ቪዲዮ ሳይ ገብቼ ቀድሜ የማየው ኮሜንት ነው እና በጣም ተገላገልሽ ተገላገል ከጨወቱ ምናምን። እሱ ወዶ አይደለም እች ልጅ ወዷት ወይም አፍቅሯት አይደለም። ኪያን ለመበቀል ወይም ደግሞ ኪያ እንድትቀና ለማድረግ ነው። ይህ ደግሞ የባሰ ነገሩን እየተካረረ እየተካረረ መጨረሻ ላይ እንዲደርስ ያደርጓል። ይሄ ፍቅር እልህ ያለበት ፍቅር መቼም ተሳስቦ አንድ ላይ የምትሆኑበት መንገድ ይፈጠራል ብዬ አላስብም። ምክንያቱም ክፍተትን ተጠቅሞ ሌላም ሰው እዚህ መሀል ላይ ሊጎዳ የሚችል ሰው ሊኖር ይችላል። ይቺ ልጅ እንደ ቅልድ የጀመርከው ወይም ደግሞ ኪያን ለማስቀናት ብለ ይቺ ልጅ ቀርበክ እንደዚህ ስታሸሸት ልብል ስታማግጣት አይዶን ነው ምን አይነት ቃላት መጠቀም እንዳለብኝ ቅርታ አድርጉልኝ። ብትወድስ የምርስ ብታፈቅር አንቺስ፣ ይህን አክል ምን አክል ቢከፈልሽ ነው በዚህ ልክ አይሰክ ግጥም ይሄ የድራማ አይነት የድራማ ሆኖ ወይ ፊልም ሆኖ የሆነ ቫሊው ማመጣ ነገር ላይ ጊዜን ዌስት ማድረግ ካልሆነ ሰው ጋር መተሻሸት ምን የሚሉት ነገር ነው? ወይ ጓደኛ ጓደኛም በዚህ ልክ ቀርቦ ይሄ መማገጥ ለዋለሁ። እኔ እንዴት እንደሆነ አላቅም፣ እንዴት አይታችሁት እንደሆነ፣ እንዴት ፈልጋችሁት እንደሆነ አላቅም። እናንተ አይታችሁ ቪዲዮውን ብቻ ደግሞ በዚህ ልክ ይሄ ሰው ውርድ ሲል ወንድ ልጅ ውርድ ሲል ያናዳል እንዴት ነው የሆነችን ሴት ለማስቀናት ተብሎ እንደዚ አይነት ተግባር ሊተሰራ የሚችለው ገና ያመጣብህ ቅናት ያመጣብህ ይሄ የቅናት መንፈስ የማይሰራ ነገር እያሰራክ እንደሆነ ራስህን ቆም ብለ ብታየው ምን አለበት